እኔ ክብጣም መምን እንድጠይቀኝ አልፈልግም። ሳሚ ልጄን እንድትሰጠኝ ነው የምፈልገው። ሳሚ ልጄን ብቻ ስጠኝ። እንደዛ ማድረግ አልችልም። አዝና አል ለነገሩ አንተ ድሮም ልበስበስ ወንድ ነው። አልገባኝም። ቆይና ማናቸው እንደዚህ እያደረጉኝ አሉት? ንገረኝና፣ በልጄ ፈንታ እኔን ይውሰዱኝ፣ እኔን ያሰቃዩ። እኔም አላውቃቸውም እኔም ህጻኑን ለማስሙለት ተስማምቼ ነበር። ከኔ ጋር የተስማሙ ሰዎች ደግሞ እነሱን ባላውቁት መንገድ ህጻኗ ወታ ጠፍታለች። ወይ ኒሳ፣ ቆይ የምትነግረኝ የመጽሐፍ ታሪክ ነው እንዴ? እንደዚያ ያስብላል አይደል? እኔም ገርሞኛል። እና የምርህን አመንካቸው? ቆይ ሰዎቹ እየዋሹ ቢሆን ኖ፣ እየዋሹ እንዳልሆነ አረጋግጫለሁ። ንገረኝ፣ ካልነገርከኝ ዛሬ አንለቀቃት። ትሰማኛለህ? ልጅ ህይወቴናት። እሺ፣ ለእሷ ስል ብዙ ነገር አድርጌያለሁ። ብዙ ነገሮችን ችያለሁ። አሁን ንገረኝ። ስለ ሰዎቹ ማንነት አልነግርሽም። አትልፍ ህይወት። ይህን ነገር መቀየር ብችል ደስ ይለኝ ነበር፣ ግን ደግሞ ያለፈውን ነገር እኔ መቀየር አልችልም። አንተ ሁሌም የአዞን ባነ የምታነባው የተረገምክ ሳሚ፣ ህይወቴን አመሰቃቀልከው። እሺ፣ እንደዚህ አትሆኝ፣ በቃ ምን አለበት ግን እኔም እንዳንተ ግድለሽ በሆን ኖሮ። እኔ ግዴለሽ አይደለም፣ ሰው ነኝ። አዝናለው እኮ ህፃኗ ደግሞ የእኔም ልጅ ናት። ዝም በል! አፍ ዝጋሽ! አንተ ከመጀመሪያውም አልፈለግካትም ነበር እኔ ነኝ እኔ ብቻ ፈልጌ የወለድኳት። ሽቆ ህይወት፣ ምን አርግ ነው የምትይኝ? ሙት። እውነት እኔ አንተን ቢያደርገኝ ያደርገኝ ኖሮ ራሴን ስጥ አድርጌ ነበር። ምን? የምር ይሄ ቃል ከአንቺ አፍ ነው የወጣው? አዎ፣ ሙት። በቃ ሳሚ፣ አስጠልተኛል። እኔ አሁን አንተ አይነህን ማየት ራሱ ነው ማልፈልግ። ልክ ነሽ እኮ፣ ግን ስህተቴን ለማረም በህይወት መኖር አለብኝ። ምንም ብታደርግ እኮ የሰራ ስህተት ማስተካከል አልችልም። እሺ፣ ልክ ነሽ እኮ። እኔ እንደ ጉዳዩሽ መረዳሻለሁ ግን ከዚህ ቤት ውጭ አዲስ ህይወት ጀምሬ እኔ ሁሉም ነገር እኔ አሟላልሻለሁ። ህይወት እኮ እኔ በድጋሚ አንተ ላምንህ ሳሚ? የምር ተጸጸትክ መስሎኝ አምኜ ነበር እኮ። አንተ ግን ከኔ ይልቅ ልጅ ላገጧት ሰዎች ነበር ታማኝነት። ይሄማ ቃሌ ነው ደግሞ እንዳሏ ሹኝ አረጋግጣለሁ። አሀ ያንተ ቃል ለእኔ ሲሆን እኔ ጋር ሲመጣ ብቻ ነው የማይሰራው ማለት ነው። ለሁሉም ነገር አዝናለሁ ሳሚ። ምንም አትዘንልኝ በቃ። ከቻልኩ ጣል ሳሚ፣ ውጣ በቃ። በእናትህ ሳሚ ውጣ። ጣ ሰራን የመጣው የድሮ ፍቅረኛ ከና ፍቅርችስ? አትቻችልባከ እውነት ለእኔ ያለሽ የፍቅር ስም ይቀንሷል ማለት ነው ንተል? እንዴ የሆነ ሰው ቢያይነስ? እሺ፣ ግን እኮ ሰው ማያይን ቦታ ቢሆን ችግር የለውም አይደል ማን ያለው? አቷሽ፣ ዓይንሽ ላይ እኮ ያስታውቃል ሚኪ፣ እየቀለድክብኝ ነው እንዴ በእናት ዞር በልክ አጠገቤ። እሺ፣ አንቺ ባትወጂኝም እኔ ግን እንድትጎጂ አልፈልግም። ስለዚህ ተጠንቀቂ። አመሰግናለሁ አንተ ባስኖር ማን ያስብልኝ ነበር። ሩት እባክሽን፣ ተጠንቀቂ። ሁል ጊዜ ጥሩ ቀን የለም። አንተም እኮ እንደው እንደሚሆንክብኝ ፍቅረኛሽ እንደሆነም አልፈቀድሽልኝ። ደነዝ ምን? ስለዚህ እዋሽሽኝ ነው ማለት ነው? እማይት ሙት ትወጂኛለሽ። ደነዝ አልሽኝ እኮ አይገባህም እንዴ? ደነዝ እኮ ስድብ ነው። አይ ስድብ ለእኔ ለየት ያለ ትርጉም አለው። ያኔ አብረን በነበርንበት ጊዜ ሰላም፣ ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ያሱብት ቤተሰቦች እንኳን ደህና መጣችሁ። እንደተለመደው የህይወት መንገድ ክፍል 45 ይዤላችሁ መጥቻለሁኝ። እንግዲህ ሂሩትን እንግዲህ በጣም ኃይለኛ መንገድ ይሄች ነው እያለ እንግዲህ ቆይ ቆይ አንተ የሳሮን መጥፈን ነው በምን አዋቅ አንቺ ብቻ እኮ አይደለሽም አይኔና ጆሮ ያለሽ ከአንተ ምን እንደሞ ወደለ ታውቃለህ፣ ሰዎቹን ማወጣት ትችልበታለህ ትለዋለች ሂቢ ማለት ነው። ምን እያደረግሽ እንደሆነ አውቃለሁ ሚኪ ቆይ በትክክል ምን ሊሰራ ነው የመጣው ትለዋለች። የድሮ ፍቅረኛ ስለናፈቀችኝ ውፍ በካ ትጃጃል ትለዋለች። እውነት የኔ ያለ ፍቅር ያለች ስሜት ቀንሷል ማለት ነው። ቆይ አንተ ያ መሀል እንዴ የሆነ ሰው ቢያየንስ? ቆይ በቃ ሰው ማያየን ቦታ ቢሆን ችግር የለውም። ማነው ያለው አትወሺ፣ አይነሽ ላይ ያስታውቃል? ሚኪ የቀለጥክብኝ ነው እንዴ ዞር በካ አጠገቤ ጥለዋለች ማለት ነው። እሺ አንቺ ሊትጎጂ አልፈልግም፣ ስለዚህ ተጠንቀቂ አመሰግናለሁ አንተ ባትኖር ኖሮ ማን ሊያስልብልኝ ነበር። ሩት እባክሽን ተጠነቀቂ ሁል ጊዜ ጥሩ ቀን አይደለም። ፍቅረኛሽም ልሆን አልፈቀድሽልኝም። ደነዝ ስትለው ጊዜ ስለዚህ የዋሸሽ ነው ማለት ነው። እማዬ ትሙት ትወጂኛለሽ። ደነዝ አልሽኝ እኮ አይገባህም እንዴ ደነዝ እኮ ስድብ ነው። አይ ይሄ ስድብ ለኔ ለየት ያለ ትርጉም አለው። ያኔ አብረን በነበረንበት ጊዜ ፍቅርሽን ደነዝ ያልሽ ነበር ምን ገልጭልኝ የነበረው አንተ እባክህ አትጃጃል ጅል ስትለው ጅልም እኮ እንደዚህ ትልኝ ነበረ ይሄ እራስ የማትረባ ስትለው ይሄም እኮ አንደኛ ነው እያለ ይስቅባታል ማለት ነው ማለትም በቃ ያኔ ያለሽ ፍቅር እስካሁን አለ ማለት ይላል ማለት ነው እዚህ ጋር ደሞ ዳዊትን ከእናቱ ጋር ስልክ እያወራ ነው ስልክ እያወራ የተጣለች ልጅ በራችን ላይ አግኝቻ ያለሁ ብሎ ስልክ ከእናቱ ጋር አውርቶ ከጨረሰ በኋላ እደውላለሁ ያለ ሳሮን እናቴን ልጅ በር ላይ ተጥልቶ ተገኝ እንዴ ምንድነው ይሄ ሁሉ ፈገግታ እማዬ ካወራህ በኋላ ሁሌም ደስ ይለኛል። የዛሬው ይለያል፣ ምን አለችህ ዛሬ? ግቢ ላይ በር ተንኳኩቶ ሕፃን ልጅ በጨርቅ ተሸፋፍና ተገኘች ትላለች። እህ የምን ሕፃን ያለች ሳሮን ትደነግጣለች። ከዛ በኋላ ሳሮን በደስታ ፍትስ ትዛለች። ያው የሕፃን ልጅ ማዕት አለባት። ሕፃን ልጅ ትሰርቅና እንግዲ ትሸጣለች ማለት ነው። የሰፈር ሰው ሁሉ ፖሊስ ጋር ደውለሽ እንግዲህ አመልከች ስላት እንደ ሄማ እኔ ተሰጠኝ ጸጋ ነው እያለች እንግዲህ እንትን ብለዋለች። በጣም ደስ ይላል። አንቺም ጋር ደውላለች። አይ የዚህ ዘመን ሴቶች ምንም ሳያውቁ ገና ደረስን ደረስን ይሉና ይወልዳሉም ከዛ የትም ቦታ ወስደው ይጥራሉ። አትፍረጅ እህት የባክሽ። አንቺ ብትሆኝ ሴት አይደለሽም እና ሴት ብሆንስ እኔ ጠንቃቃ ሰው ነኝ። ልጄ ወልጄ እኮ አልጥልም። ይገርማል ይላትና ህፃን ልጅ በየበሩ ላይ መጣል የተለመደ ሆነ እንዴ? ብቻ በቃ እኔ በጣም ደስ ብሎኛል። አንተ ለምንድነው ደስ ያለህ? ትለዋለች ሳሮል ለወንድሟ። እናታችን ደስ ብሏታላ። አንዴ ትንሽ እህት ሊኖር ነው። ይሄማ ጥሩ አይደለም፣ ደሞዝ የማንም ሰው ዲቃላ እህቴ ብለህ ሊጠራ ነው። አንቺ ደግሞ ከለየልሽ። በጣም እንትን ብለዋል፣ አብዳቸዋል ስትል ጊዜ ልጅቷ ወደ የመጣችበት መመለስ አለባት ሲል ከዛ ዳዊት እንዴ፣ ለምን ተብሎ የሆነ ሰው ተብሎ በህግ እንደሚያስጠይቅ አታውቅም እንዴ? እማዬ እኮ በር ላይ ነው ትጥላ ያገኘችው ይሄ ማለት ከእማዬ እርዳታ ፈልጎ ይሆናል ማለት ነው። አንዴ ስንት እማዬ እርዳታ ከፈለገች ስንት እርዳታ ለምፈልገ ያለ አይደለም። ከዛ ሳሮንን ልጅቷ እኔ አመጣታለሁ እኔ ነው ማሳደጋት ትላለች። ያው ሳሮን አረመኔ ስለሆነች ህፃኗ ልሸጣ ስለፈለገች ለዛ ነው ማለት ነው። እማዬ በጣም ደስ ስላላት ማንም አይነካም። ይሄንን ልጅ ከነከሻት ከኔ ጋር እንደምትጠይወቂ ህፃኗ ከእማዬ ጋር ለመውሰድ ከሞከርሽ ቅልሽን ከኔ ጋር እንደሆነ እወቂ እያለ እጅ በቃ ሂዊዚ ልጅን ጠፋ እያለች ተነፈቃለች። አንተ ደግሞ የማንድቃላ ቃላ ካላሳደኩ ብለክ ትላለች ብላ። ከዛ ለመሆኑ ህይወት የት ናት? የፈረደበት መኝታ ቤት ነዋ። ሌላ የት ትሄዳለች? አሁንማ ሙጭቅ ብላ ተጣብቃብናለች። የው ልጅ ሳሮን አፍሽን ለከት ኑሮ ብሎ ዳዊትን እጁን እንትን ብሎባት ተነስቶ ብድግ ብለዋል። ሳሮንን ደስ ብሏት፣ በጣም ደስ ብሎኛል እማዬ እንደምንም አድርጌ እንደምንም አሳምዴ ልጅቷ እዚህ አምጣትና አሸጣታለሁ፣ ትላለች። ከዛ በኋላ ስልክ ተደወለላትና ሄሎ እማዬ ብላ ከእናቷ ጋር ታወራለች። ዳዊትና ሂዊ እንግዲህ ልጇን ስለጠፋች በጣም ተስፋ ተሰጧት ነበረ። ከዛ በጣም አዝናለች። ልጅ ትገኛለች ተብሎ ሳሚ ተስፋ ተሰጧት ነበረ። ከዛ ሳሚ ሁሌም ህይወቴን የሰበረው ነው ልቤን የሰበረው ነው ትላለች። ከዛም በኋላ አሁንማ ሳሚ የእውነቱ ነበረ እኛም የፈለገን ነበረ። ከዛም በኋላ ነው ግን ተሰወረበት። ለ በጣም ይቅርታ አጨናንኳችሁ ትላለች ሂዊ። ከዛ ግዴታችን ከአሁን በኋላ ራሳችንም አትጉጂ ላታል፣ ዳዊትን ማለት ነው። ሳሚ ሳሚ እንዳለኝ ከሆነ ነገሮቹ ተስፋ እንደሚያስቆርጥ ነው የነገረኝ። ስለዚህ ተስፋ ቆርጭ ያለው የፈጣሪ ፍቃድ ከሆነ ትገኛለች ይላታል ዳዊት። እኔ እንጃ፣ እኔ ግን ተስፋ ቆርጫለሁ። ምን በድዬ ሆኖ ነው እንደዚህ እንደሚፈታት ነኝ አላውቅም ስትል፣ አንቺ እኮ ጠንካራ ሴት ነሽ፣ እንደዚህ መሆን የለበሽም። ትናንትና እኮ ያለሽበትን ህይወት ማየት አለብሽ አስተውለሽ። መልካም ባህሪ ነው ያለሽ። ስለዚህ ከነገ ወዲያ አግብተሽ በጣም ብዙ ልጆች ትወጃለሽ። አይመስለኝም። እኔ በኃይለኛው ነው የተሰበርኩት። ከዚህ በኋላ እንኳን ወንድም ማምን አይመስለኝም ነው ግን ሁሉም ወንዶች እኮ አንድ አይነት አይደሉም ለአንቺ የሚጨነቅልሽ እና የአንቺ የሚያስብልሽ ሰው ልመጣ ይሆናል ሲላት ከዚህ በኋላ ለማን ብዬ ነው የምኖር እንደሆነ አላውቅም ቤተሰብ የለኝ አጠገብ የለን የሚለው ሰው እንኳን የለኝም እንዴ ምን ሆነሻል ሂዊ እኛ ሲላታል ዳዊት እኛ ቆይ እኛ ለአንቺ ማለት ምንም አይደለን ማለት ነው እናንተንም እኮ አስጨንቅያቸዋለሁ አሁንማ ኔ ብን ብን ብለሽ ጥፊ እያለኝ ነው ስሜቴ ትላለች ከዛ ዳዊትን አይዞሽ አትጨናነቂ እኔ ያለሁልሽ ሁሉም ነገር ጨለማ ሆነብኝ፣ ደከመብኝ ስትለው ጊዜ ዳዊትን የሚያስፈልግሽ ነገር ሁሉ ሁሉም ነገር እኔ ያለሁልሽ፣ ምንም አታስቢ ከዛ ይላታል ዳዊት ያው ስለሚያፈቅራት ነው። ግን እሱ እህቱ እንደሆነች አያውቅም። የእሱ እህቱ ናት እንግዲህ እህቱም እንደሆነች በምንም ሊያውቅ አልቻለም ማለት ነው። ያው ሁሉም ነገር ድብብ ቆሽ ሁሉም ነገር እንቆቅልሽ የሆነ ነው ማለት ነው። ከዛ በኋላ እንደውም ግን ምን ነው የእኔ ወንድም መሆን አትፈልግም እንዴ ትለዋለች አይ፣ አይ ማለት ሳይሆን እፈልጋለሁ። በሩትና በሳሮት ነው በጣም ነው እቀናው አንተ የመሰለ ወንድም ስላላቸው ትላለች። እኔ ወንድምሽ እንደሆኑ ነው የምትፈልጊ አግኝቼ ነው የምታደርግልኝ ነገሮች በሙሉ እኮ የሱ ማረጋገጫ ነው ትልና እቅፍ ታደርገዋለች። ይሄ ማለት ነው። ከዛ በኋላ ዳዊትንም ከዛ እሱ ያው የሚፈልጋትን እንደ ሚስትነት እንጂ እንደ ወንድምነት አይደለም። ከዛ በውስጡን ያስባል። ከዛ ምንድን ነው ትላለች የእኔ ወንድምን መሆኑን ይሄ ሁሉ ያስከፋል። ደስ ካላለህ በቃ መቅረት ይቻላል። ወንድምነቱን ለምን ይቀራል? እኔም አንድ ቀን ሰው ሆንና እንደ ፈንሆኝ አወራለው፣ ፍቅረኛ አለኝ። ከዛ ለምንድነው ደፋሮ ስትል በቃ ተይ ሂዌ፣ እኔ አፌ ነው ጠላቴ። ምንድነው የምትቀባጥረው? እዚሁ ነው ለማንኛውም። ከዛ ስራ ተነስተሽ ሲል ይላታል። ከዛ ምን አማራጭ አለኝ? ትለዋለች እሱም ያው እንደ ፍቅር ስለሚያያት ስለሚያፈቅራት። ደፍሮ ሊናገራትም ፈርተዋል ማለት ነው። ግን በአንድ በኩል ደግሞ እህቱ ናት፣ እህቱ እንደሆነች መቼም አታውቅ ማለት ነው። ከዛም በኋላ ሳሮን የሆነ ሰው አስፈራራቻት ነበረ። ከአምስት ዓመት በኋላ ማኑ ያስፈራራኝ፣ እንዴትም ብላችሁ ማን እንደሆነ፣ የቢሮ ቁልፍ ማስቀየር ምንም ዋጋ የለውም። ዛሬ ቢሮ ውስጥ እኮ ነው አስቀምጦ የጠበቁኝ። በቃ አዲስ ነገር ካለ አስታውቁ አሳውቁኝ ትልና ስልኩን ትዘጋዋለች ማለት ነው። ከዛም በኋላ እሷም ወደ ቤት ታመራለች። ወረቀቱን ውርቡ ታደርገው ትቀደውና ውርቡ ታደርገውና ወደ ቤት ታመራለች ማለት ነው። ከዛ ዚጋ የዳዊት እህት ልጅቷን አስተማማኝ ቦታ ነው። በህይወቴ እንደዚህ ተደስቼ አላቅም። ግን አሁን ለህይወት ያለ መናገር በመቻሌ በጣም ትንሽ ደብሮኛል። ግን ከዚህ በኋላ እያንዳንዱ ደክሞቶቹን ሰብስቤ ለሳሮት ላይ ክስ መስረታለሁ። ከዛ በኋላ እያንዳንዱ ፍርጥጥ አደርገዋለሁ። ከዚህ በኋላ ህይወትን ከቤተሰቦቿና ከልጅዋን ጋር እንድትገናኝ አደርጋለሁ ትላለች። እሺ፣ ምንም አይፈጠርም አታስብ፣ ራሶች ጠብቂ ስላት ምንም ነገር አይፈጠርም ብላቸው ብላ ስልኩን ትዘጋዋለች ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ከዚሁ እሰናበታለሁ። ሰላም። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡን ትሆኑ በአክብሮት እንጠይቃለን።